በጣም ኦርቶዶክስ ላይ ያሉ ሰዎችን በጣም ጠላቸው ነው የሚያነዱብኝ። አሉ በዝርዝር የምገባና በድፍረት የምናገረውም ውስጥ ያለውን ነገር ስለማውቅ ነው። ወል ግን በሃይማኖት ላይ ያሉ በሽታዎች ትንሽ የሆነ ጥፋታቸውን ሊያስቀጥሉ ይመስለኛል። በሰሞኑ ላይ የተነሱት ማለት ነው። አለሁ የሰው የተመለከቱት እንግዲህ ይሄ በኦርቶዶክስ ላይ የሚሸቀለው ቤተመንግስት መንግስቱንም እነቱንም እንፈልገዋለን። አሁን እኛ የምንፈልገው አብይ አህመድን እሱን የሚደግፉትንም በሚገባቸው ቋንቋ አነጋግረን የምኒልክን ቤተመንግስት ተረክበን የሽግግር መንግስት ተቋቁሞ የዲያግሎስ ልጆች ስለሆኑ በአደባባይ የዲያግሎስ ልጆች ሊባሉ ያስፈልጋል። አሁን እኛ የምንፈልገው አብይ አህመድን እሱ የሚደግፉትንም በሚደባቸው ቋንቋ አነጋግረን የምኒልክን ቤተመንግስት ተረክበን የሽግግር መንግስት ተቋቁሞ ቤተመንግስት የምኒልክን ቤተመንግ ይሄ እንደዛ አይነቱ ቅዠታም የሚናገረው በድፍረት የምናገረው አርነኑ ርእሰክሙ፣ ራሳቸውን ዝቅ ዝቅ አድርጉ። ራሱን ዝቅ ዝቅ ያደረገ ከፍ ከፍ ይላል የሚል መርህ አለ እና ዝም ማለት ሁሉ ለማለት የፈለግኩት አይዶ ነው። እስኪ ሰው እብደቱ ይወጣለት። መካሪ ከጠላ ድድብ መሆን ስግጥ ማለት ደግሞ በጣም የምንወዳቸው ሰዎች ሁሉ መሰገጥ ማለት ውስጣዊ ስሜትን መቆጣጠር ነው ብለው ድንቁርናን እውቅና የሚሰጡ ሚዲያዎችና መቼም መቼም፣ ሺህ ከሚሊዮን አፍ ያለው ሁሉ በሚናገርበት ዘመን ላይ ዩቲዩብ ብቻ ከአርባ አራት ሚሊዮን በላይ ሳብስክራይበርስ አሉት ዩቲዩብ ብቻ አርባአራት ሚሊዮን ሚሊዮን ማለት ሰው ሁሉ በሚናገርበት ሰዓት ላይ መርጦ የሚጠቅምን ነገር መስማት ግዴታ ነው። ችግሩ ያለው ከአድማ ተመልካቹ እንጂ ከተናጋሪዎች አይደለም። ምክንያቱም ተናጋሪዎች በለፈለፉት ወይ ተቀጥረው ነው የሚለፈልፉ መጥፎ ነገር የሚለፈልፉ ሰዎች ወይም መጥፎ ነገር ገበያው ላይ እንደሚወደድ ስለሚያውቁ ገንዘብ ያገኛሉ። ዝነኛ መሆንም ዘላፊነት ነው። የበርባናዊ ማንነት የወረሰው ትውልድ አለ። እኔ ትውልድ የምለው የተከበራችሁት ወንድሞች፣ እኔ ምንም ነገር ቢባል ለምሳሌ በራሴ ሜዥርመንት ምንም ቢባል ተግሳጹ ለክፎች እንደሆነ ስለማቅ በዛ ስሜት እንደሆነ እንድትወስዱልኝ። ትውልድ ሲባል ሁሉንም ያካትታል ማለት አለ። በቃ ግብዝነት የወረሰው እናት አባቱን የሚክድ አገሩን ሀገሩን የሚያፈርስ ጀስት እንደዚህ ልብሱን ቀዶ የሚሄድ ነውርን እንደ ክብር የሚቆጠር ትውልድ ካለ በዛ ላይ የተሰለፈውን ማለት ነው። ያ ጥቂት ቦታ ላይ ያለ ስላልሆነ አማራ ክልል ላይ ኦር ትግራይ ክልል ላይ ወይም የሆነ መንደር ላይ ምናምን አይደለም። በዚህ የተለከፈ በመላው ዓለም አለ ሰው። እንደ ትውልድ ብለን ካላወገዝ ነውእና እና ዘመኑን በራሱ በከንቱ የሚያከስር ብኩን መሆኑን ካላረጋገጥንለት፣ ካላወገዝ ነው ሊስተካከል አይችልም። ሰዎች ሸብተው እኮየው መስቀሉን ይዟል ሰው እና ዳብሎስን አያውቀውም ስድስት ስልሳ ስድስት ሉሙናቲ ምናምን እያሉ የሚያወሩትን ነገር አያውቁትም። ብዙ በፋኖ ላይም የተሰራው ፖለቲካስ ነው ለብቻው ሰው ስለማየው እውነቴን ነው በጣም ተናድጄ ያለው። የእኔ መናደድ በራሱ በጣም በጣም መለወጥ የማይችልን ሰው እግዚአብሔር በመቅሰፍቱ እንዲቀጣ ነው እየፈለግኩ ያለውት። ምክንያቱም ሁለት ሰዓት ለፍልፌ ምንም ነገር የማያይ ሰው እከሌና እከሌ ብዬ ከሰው ላይ ያመጣሁትን ቪዲዮ እና የራሴን እንደ ሪያክሽን ነገር ስጨምርበት ግን ስንት ሰው እንዳየው ታዘቡ ታዘቡ። እውነት ይውጣ ወይ? እውነት መውጣት ያለበት የተሰጠውን ቤተመንግስት ሁሉ ያረከሰ ቅዠታም ሽማግሌ ከወያኔ በላይ ወያኔ፣ ዳብሎስ ከዚህ በላይ የዳብሎሳዊ። ዳብሎስን በአካል ያየው ሰው የለ። ሰይጣንን በአካል ያየው ሰው የለ። ሰይጣንነት ግን መልካም ነገሮችን ሁሉ ማፍረስ ማበላሸት ነው። መልካም ነገሮችን ጥሩ ውጤት የሚያመጡ ፍቅርን፣ አንድነትን የሚያበረታቱ እና ፈጣሪ የሚወዳቸው ነገሮችን በሙሉ የሚያረከስ አካሄድ የሚሄድ ሁሉ ሰይጣን ይባላል፣ ዲያብሎስ ይባላል። ስድስት ስልሳ ስድስት ማለት ዲያብሎስ ኦር እንደ ሰይጣናዊ ማንነት ማለት ነው። መግደል፣ መዝረፍ፣ መንገድ መዝጋት፣ መድፈር፣ ሰው ማገት በሀገሩ ላይ የሀገሩን ጠበቃ የሆነ መንግስት ላይ አመፅ መቀስቀስ፣ ለባዕዳ ለመላላክ፣ የባዕዳ ፈረስ መሆን፣ አፍራሽነት፣ ባለጌነትና ነውረኝነትን እንደ ጀብዱ የሚቆጥር ሰብዕና የገነባ ሰው ማለት ነው። ያንን ያደረገው ሁሉ ምን ይባላል? በቃ ያንን ስም ይጠራል ማለት ነው። ሃይማኖት ምንድን ነው? ሃይማኖት ምንም የገረደፈ ምንም የተበላሸ ምንም አይነት የሻከረ አቋም ቢኖረው ሰው ያ ነገሩ ሁሉ ተስተካክሎ የሚልበት ነው። ኔትወርኬ ይቆራርጣል፣ ችግር የለው ይቆራርጥ፣ ምንም ችግር የለውም። ቤተመንግስት፣ የምን የሌክል ቤተመንግስት እንፈልገዋለን፣ መንግስቱንም ህነቱንም እንፈልገዋል። አሁን እኛ የምንፈልገው አብይ አህመድን እሱን የሚደግፉትን በሚገባቸው ቋንቋ አነጋግረን የምንሪትን ቤተመንግስት ተረክበን የሽግግር መንግስት ተቋቁሞ የዲያብሎስ ልጆች ስለሆኑ በአደባባይ የዲያብሎስ ልጆች ሊባሉ ያስፈልጋል። አሁን እኛ የምንፈልገው አብይ አህመድን እሱ የሚደ ዚህ ሰውዬ በጣም በጣም ብልግነው። ደግሞ ከዛ ከጳውሎስ ማኖስ ሉቃስ ከቡነ ሉቃስ ሁሉ ወደ ወደ ኋላ የመጣ ይመስለኛል። አይ ቲንክ አሁንም ኔትወርክ እንደዛ እየተበጣበጠ ነው አለው እንዲህ አይነት ነገሮች ላይ ስህተት እንዴት እንደሚሆን እራሱ ሰው ቢነግረኝ ደስ ይለኝ ነበረ። ምክንያቱም ምንድን ሲሆን ነው እንደዚህ ሊሆን የሚችለው እኔ ምናልባት የምጠቀምበት ዲቫይስ ነው ወይስ ምንድን ችግር ሲከሰት እንደሆነ እንደዚህ ሊፈጠር የሚችለው ሰዎች ሊነግሩኝ ደስ ይለኛል። ከዛ ውጭ ግን በጣም የሚያስጠላ ነገር ነው እያየው ያለው። አሁንም ሊሰራ አልቻለም፣ እንደምታዩት እየተስተካከለ አይመስለኝም። ዞሮ ግን እንደዚህ አይነት መጥፎ ሰቦችን አይተን በሚጠቅመው መሄድ ላይ ብናተኩር በጣም በጣም ደስ ይላናል ማለት ነው የምፈልገው። መለየ አንቴ ተስፋት ትቁረጥ አይ በቃ የለፋን ሁለት ዓመት ሙሉ ለፍተን እንደገና ደግሞ መልሰን እንደዚህ ማለታችን በጣም ነው ያናድረኝ። የእውነት በጣም በጣም ተናድጃለሁ። እኔ አሁን ይህን ሰሞን ትናንትናም ደስ ይባል በቃ አክሱም ላይ እና ትግራይ ክልል ላይ ሰራ የነበረው ነገር ይታወቃል። ጀስት በዚህ ሰዓት ላይ ደግሞ ያን ነገር መባልም የለበትም። ግዕዝም ቢባል ቋንቋውን በዛ መልኩም አልነበረም እንደ ጠላቶቻችን መጨባበጫ ሊሆን የሚችል መንግስትን መተቸት ባለብኝ ነገር ላይ ሁሉ እንዳተቸው የሚያደርገኝ አንዱ ለጥራት መጨባበጫ ካለመሆን አንጻር ነውና ለጥራቶቻችን መጨባበጫ ካለመሆን አንጻር ስለሆነ ከሱ አንጻር ነበረ ግን ይህ እንደዛ ነገር ሲሆን በጣም እንትን ይላል እና አሁንም አይከለከልም። እንወይ በጣም ቴንኪው ለሱፐርቻት ለምታደርጉልኝ አብራችሁኝ ያላችሁ ወንድሞቼ፣ በጣም ጥቂት ብትሆኑም አብራችሁኝ በአቋም ይዛችሁ እኔንም እያበረታታችሁ የኢትዮጵያ ድል ወደፊት እንድናስቀጥል እና በብዙ በብዙ ነገ የምናወራው በብዙ ነገሮች መካከል ማለት ነው ከቤተሰብ ከምን ከምን ጀምሮ አብሮኝ ካለን ሰው ጋር ጀምሮ ብዙ ብዙ ዋጋዎች እንዳሉ ሆኖ እሱን ነገር ሁሉ እያደረጋችሁ ያላችሁ ወንድሞቼ በያላችሁበት ፈጣሪ አብዝቶ ይባርካችሁ ማለት እፈልጋለሁ ለእኔ

ኃላፊነቱን ዘነጋ የሚባለው ሞት ፈርቶ ሸሽቶ ሀገረ ስብከቱን ጥሎ። እኔ ፊት ለፊት እመራለሁ እንዳንተ ተደብቄ አላወራም። እኛ ሂደን እንድንሞትላቸው፣ እኛ ሂደን እንድንናገር፣ እኛ በየአደባባዩ ወንድምሆን ብዙ ይሉን ወንድ ይሆን የትኛውን ቦታ ያለ እና አቡነ አብርሃም በጣም መሯቸዋል። ወንድ ሆንክና ተደብቃ አታውራ። እኛ ያለነው ቦታው ላይ ነው። ስለዚህ የሚል ነገር ላይ ደርሷል ያኛው ሰው ደግሞ የሚያውሩ አይነታችሁ ከሆነ ልክ እንደዚህ እና እንደዚህ ነው። በሃይማኖት ላይ በሩስ የሚሆን በተለያየ ኦርቶዶክስ ላይ የነበረው ጽላት አውጥቶ ከመሸጥ ጀምሮ ያሁን እውነታው ነው የምናገረው። በቃ ጋዜጠኛን የሚያጠፈው ጋዜጠኛ ሰው ብታምኑ ምናልባት ሌላ ሰው ሄዶ ያን ነገር ሊያደረግ ሌላ ሰው ሊቀጠል ይችላል። ሃይማኖተኛን የሚያጠፈው ያን ነው። በተደጋጋሚ ካወሯቸው ብዙ ቪዲዮዎች ስላሉኝ ብዙ ጊዜ በቃ አንዴ የማስታውሰው የሆነ አድማኝ ተመልካች እኔ አብሮ ከነበረ ሰው ጋር ነው አብሬ መኖር ተቸገርኩት። በጣም ብዙ ውለታ የዋልኩ እንደ ሰው ነው፣ እንደ ጥላት ያየኝ እዚህ ጋር ባወራው ብሶቴን ኦር የሆኑ የገጠሙኝ ፈተናዎች እንደ መለመኛ ለመለመን ተብሎ የተነገረ ነው በሚል ነው የማልናገሩ። እን የራሴን የወሰዱብኝ ሰዎች ገንዘቤን ቢሰጡኝ ምንም ችግር የለም። እኔም መስጠት ነው የምፈልገው። ለሰው ሁሉ መስጠት፣ ለሰው ሁሉ ማገልገል ነው የምፈልገው። የቆየሁት የኖርኩት እንደዛ ነው እንጂ ለእኔ አንድ ወንድም አንድ ወንድም፣ አንድ ጓደኛ፣ አንድ አብሮኛ ለየትኛውም ቦታ ላይ ሲኒየር የሆነን እኔ ይሄን አድርጌለታለሁ የሚለኝ የለም፣ አንድ ሰው ማለት ነው። እንደዛ ልምድም የለኝም፣ ስለሌለኝም አልጠይቅም። ሰው ያገኘሁት ዩቱብ ላይ ነው ብዬ የማወራውም ለዛ ነው። በቃ የሰው ትልቅ ዩቱብ ላይ ሰው አገኘው ብዬ ያወራሁት ለምን ሰው አግኝቼ ስለማላውቅ፣ ጀስት ሳደርግለት እንጂ ኦር ሲያጭበረብረኝ እንጂ እንደዚህና ምን አይነት ክፉ ሰው ብትሆን ነው አንተ እንደዛ የተጣላው ምናምን ብሎ አይደለም። ዛሬ ላይ ወቅቱ ከምትወደው ሰው ጋር ብቻ ነው እየተራራክ እየተደበክ ያለው የሚል ነው። አይተባበርም ከሚዲያው ጀምሮ የራሳችሁን አሰስመንት መውሰድ ትችላላችሁ በየዛ ነው ለሰልፍ ባለፈው ዶክተሮችን አሰለፉ አሁን ደግሞ ተማሪዎችን እንደዚህ እንደዚህ ቢሉ አይሆንም። እኔ እስኪሞክሩ እናይለይልን የምትያይ ብዬ የምለው አይሆንም። እንደማይሆንም አውቃለሁ። እንደማይሆን ስለማውቅ እንኳን እናንተን እናንተን የሚጋልቡትን ኒኩለር ያላቸው ምናምና ብዬ በዛ ልክ ሰው ግልጥ እንዲሆንለት ብዬ ነው የማውራ። ለማንኛውም አቡነ አብርሃም እዛ ተደብቃችሁ የምታወሩ ሁሉ ኑ እናይለይልን እንጂ እዚህ

ቢናገርም አገሩ ላይ ለዚያውም በሚፈለገው ፊት ነው። አንድ ሰው እንደኛ የሚባለው ኃላፊነቱን ዘነጋ የሚባለው ሞት ፈርቶ ሸሽቶ ሀገረ ስብከቱን ጥሎ እኔ ፊት ለፊት እመራለሁ እንዳንተ ተደብቄ አላወራም። እኛ ሂደን እንድንሞትላቸው፣ እኛ ሂደን እንድንናገር፣ እኛ በየአደባባዩ እንድንሆን ብዙ ይሉን ወንድ ይሆን ወንድ ይሸቅሉባቸው የነበሩትን ነገር ማውጣታቸው በጣም ስታዩት፣ ቤተ መንግስቱንም እንፈልገዋለን። ይሄ ነው፣ አሩሲ ላይ ሰው የሚገለው ይሄ ሰውዬ ቀላል እንዳይመስላችሁ። ገዳይነት በአንድ ቀን አይመጣም። የሆነ የምንመቸለት ነው። ትናንትና ነው መሰለ ትናንት ነው ከትናንት ወዲያ የሆነ ዘጠኝ ደቂቃ ምናምን ያላት ቪዲዮ ነበረችና በየቀኑ መፍረስ በየቀኑ መሰራት የሚል ነው። ያው ሰው ግን ለመማር ፈጣሪ አልፈቀደለትም እንጂ በየቀኑ ነው የምንፈርሰው፣ በየቀኑ ነው የምንሰራው። አንድ ሰው በአንድ ቀን ውስጥ መጥፎ አይሆንም፣ በአንድ ቀን ውስጥ ጥሩ አይሆንም። እያልም ይሄ ሰውዬ መስቀል ስለያዘ ማሳለም ስለቻለ ወይ ያንን ነገር አማልቶ የሚሄድ እንዳይመስላችሁ። ጀነራል ምግበይ የውሸት ፕሮፓጋንዳ በማሰራጨት ምንም አይነት እውነት ሄደን በተቃራኒው ነገር በመናገር ከእውቀት የጸዳ ባህላዊው ጀነራል ጀነራል ምግበይ የውሸት

እኔ የሚነደኝ ክፉዎች መቼ ነው ኤክስፓየር የሚያደርጉ? መልካም ሰዎችን ጎትቶ ለመጣል ልክ ዶክተር አብይን ፕሮፌሰር ብርሃኑ ላይ እንደዚህ እንደሚዘመተው አይነት እንደ አይነት ተባይነት፣ እንደ አይነት አውሬነት ትንሽ ትልቁ ሰው ለመስደብ ይሄዳል። ይኸው አሁን ቅድም ሽበት የያዘው መስቀል የያዘው ሰው እንደሚቀባጥረው ማለት ነው። እንደ አይነት ውብድ ተሰብስቦ ታስሮ ሌላ ሶስት አራት አማኑኤልም ቢሆን እየፈጠርን መቀጠል ሲገባል። ጭራሽ ሌላ እብድ ይፈለፍላሉ። ጃዋር እንዳለ ይላል አይዶንት ኖው እና ማነው ድንጋይ የወረወረው? ማን ነው ምንም የሚመኝ የነበረው ማን ነው? ከሰኔ ሰላሳ በኋላ ከመስከረም ሰላሳ በኋላ መንግስት የለም ያለው ማነው? አሁን በሰሞኑ ከአርባ አምስት ቀን በኋላ መንግስት የለም ያለው እንዲህ አይነት ቅዠታሞች አይቲንክ ሰው መቼም ክብሩን ሲያዋርድ ጤነኛ እንደማይሆን ይታወቃል። የሰው ልጅ በራሱ ሲፈጠር ፈጣሪው በራሱ አክብሮ የፈጠረው ማንነት አለው። እንደው ውሸትን አንድ ቀን እስኪ እስኪ ያስቡት። እንቅልፍ አጥተኝ አይደለም መዋሸትና ሰዎችን ማታለል ይቅርና የሆነ እቅድ ኦቨር ስትረስ ኦቨር በቃ ይሄንማ አድርጌ በዝወጥቼ በዝገብቼ ብላችሁ ካላችሁ ያን ያህል እንኳን እንድንጨነቅ እግዚአብሔር አልፈቀደም እና ግን ይሄ ልጅ እንደዚህ ብሎ ከመሳይ ጋር ነው ደስ የሚለውና፣ እንዳትረሱ የምንለው ይህንና መሰል ገለባዎችን በደንብ አድርገን በአንድ ክብሪት እያቃጣል ኢትዮጵያ እናሸግራል። ምን አሁን ትንሽ እስኪ ደነጋገርና የሚቀምሰው የሚቅመስ አይነት ነው እንጂ የሚያሳስብ አይደለም። እዚህ የሚነዱት ሰዎች ነው። ጃዋር ዕድሜ አግኝቷል። ከሱ በታች የሚረገጥ ብዙ ገለባ ስላገኘ መሳይ ሆዱን እየሞላ ነው። ምክንያቱም ለራሱ ክብር የሌለው ብዙ ገለባት አብሮ ተሰብስቦ የመሳይን ጥፋት እየረሰ ከመሳይ በላይ የሚያብድ ስላለ ማለት ሰቡ ራሱ ነው ለራሱ ምቀኛ የሆነው። ብታምኑም ባታምኑም ውሎውን ያላስተካከለው ለራሱ ነው ምቀኛ የሚሆን ለራሱ ነው የሚጠፋው። እኔም በጣም የሚወዱኝ እነዚህ ሰባት ሰቦች ይታዩኛል። በቃ እነዚህን ሰባት ሰቦች እንዴት እታዘዛለሁ፣ እንዴት አገለግላቸዋለሁ እኔን ሰው ብለው መጥተው የሰውነት ዋጋ ማውጣት አለብኝ ብዬ ለዛ ነው የምፍጨረጨረው፣ እንጂ በሚሊዮን የሚቆጠር ገለባ ለእኔ ጉዳይ አይደለም። ራሱን በራሱ ያጠፋል። የሱ በሽታ ወደ እኔ እንዳይመጣ ብቻ የመከላከል አቅም እንጂ እኔን ብሎ የመጡ ሰባት እንግዶች አሉ። እነዚህ ነዛ ያሳስቡ። ሄዶ እዚህ ጋር የሚቃርመው ሰው ትናንትና ከትናንት ከትናንቱ እንደዛ እያለ ይቀጥል። አይ ነው ምን ሊያገኝ እንደምችል ይሄንን እያመጣው የማሳየው ሰዎችን በዛው ለመስደብ ፈልጌ ነው። አርቲፊሻል ኢንቴሊጀንስ ከጀመርናቸው ጊዜያችን ነው። አሁን በግብርና በጤና በተለይ በካንሰር በጣም አመርቂ የሚባል ውጤት እያገኘንበት ነው። ከሁሉ በላይ ቋንቋዎቻችንን ማሽን በማስተማር ከዓለም ጋር ያለን ግንኙነት ለማቅለል ዋና ዋና የሚባሉ ቋንቋዎች ወይ ሰፋፊ ተናጋሪ ያለባቸው ቋንቋዎች አብዛኛዎቹን እያለማመድን ነው የምንገኘው እነሱ ጋር ሲሳካልን ሁሉንም ቋንቋዎች እናስፋፋልን ይህንን እንደዚህ እንደዚህ ይባላል። ከዛ በኋላ አይ ይሄ አይመቸኝም፣ ስለ እንደ አይነቱ ነገር ላይ አይስማማም እዛው መራገጡ ላይ ነው። ኢትዮጵያ ግን ጥያቄ ማንሳት በምትችልበት ለምን ለምን ለምን ብሎ ሰው አይጠይቅም። አሁን ሰው ሀደግ። በኢህአዴግ ጊዜ የዩኒቨርሲቲ ተማሪዎች ሲመረቁ ኢንጂነሪንግ ተመርቄ እኔ ኮብል ስቶን ልሰራ እኔ አልሰራ ኮብል ስቶን፣ እናተደራጅ ሚሊየነር የሆኑ ልጆች ነበር በአጭር ጊዜ ኮብል ስቶን ተደራጅቶ ኮንትራት እየወሰደ አሁንስ ኢንጂነሪንግ ተመርቄ ኮብል ሰን ማን ይሰጥሃል? ማን ይሰጥሃል? ትሄዳለህ ብር ሸለቆ ትጋባለ የትም ግባ ምን ጨነቀህ? አሁን አንተ ሀገር ካልፈረሰ ብለህ የምትሰው ነው። ማንም ማውራት ያለባኛ ነው። በቃ አረፈው ቻለው ቻለው ቻለው ቻለው ቻለው ቻለው አሰብ የኢትዮጵያ ነች ያነው አሰብ የኢትዮጵያ ስለሆነች ነው ስለሆነ ነው ቻለው ፒሪድ። በተንኮልና በሸፍጥ አስመራና አዲስ አበባ ሆናችሁ ወስዳችኋል። ያኔ የተናገራቸው የለ። በዛን ጊዜ የሚናገር ሰው አንገቱ ይቆረጣል። አማት እዚህ ጋ ጀነራል ባጫ ደበሌ እና በዛ በኢህአዴግ በሽታ ላይ ዛሬ ወደኋላ ቢመለስ እስኪ ብላችሁ አስቡት። እስኪ በቃ አሁን ህዋት አንደኛ የለም ሲጀመር የህዋትን በሽታ የወረሰ ቅራቅንቦ በየቤታችን በየሰፈራችን፣ የእኛ ቤተሰብ የእኛ ወንድም የእኛ እህት ነው ያለው የበሽታው ተካፋይ የሆነ ሰው እንጂ ህወሓት በቁመነው የለም። በዛ በ15 ቀኑ ዱቄት ሆኖ ተበትኗል። ከዛ በኋላ የኢትዮጵያ ጥላቶች ናቸው ለእርዳታ ብለው ገብተው ሳተላይት ስልክ ሰጠው፣ የነሱን ቆሻሻ ነገር አሸክመው ሞቢላይዝ እያደረጉ የህዝብን እልቂት እያፋፋሙ ሴቶችን ሚሊተሪ እያለበሱ ሲያስደፍሩ የነበሩት ቪዲዮ እየቀረጡ ገዳይና ተገዳይ፣ ደፋሪና ተደፋሪ በቪዲዮ እየተቀረጸ ዛሬ ቢቢሲ ያወጣው ዘገባ አሰማችኋል። ሴቶች ተደፈሩ። እቅድ ከመስጠት ጀምሮ እያልኩ ነው። ሁሌ የሚያናደኝ ባለፈው አስሩ ፓርቲዎች አሁን የሆነ ጊዜ ጥምር ለምናምን ብለው ህብር ምናምን ያሉት እነዚህ ሰዎች ምርጫ መካሄድ የለበትም አሉ አደል? አዎ፣ በቃ ሰላም የለም አሉ አደል? አዎ። ሰላም ቢኖር እንኳን ሰላም የሚያውቅ ሰው ይቀጥራሉ ብያችሁ ነበር። እሱንም ያደርጉ። የሰሞኑ ከዛ በኋላ የመጣ ምድ ተማሪዎችን ሰልፍ እዚ አደረጉ ተባለ። በሃይማኖት ጉዳይ ላይ እንድና እንዲህ የሚል ውዝጓዝ ሄደ። የሃይማኖቱ ባለቤቶች እና እዛ ጋም ያላችሁ ዩኒቨርሲቲ ላይ ተማሪዎች ከሆናችሁ ቴክር የማንም መጫወቻ መጠቀሚያ አትኑ የአጀንዳ የእናንተ ስላሉ ምክንያቱም በሕክምና ባለሙያዎች ላይ ያየነው ጉዳይ ነው። ከዛ ቀጥሎ በምራወር በሆነ ነገር እየተባለ እዛ ጋር ያቀጣጠሉትን ነገር በሌላ መልኩ ለማያያዝ የሚመጡበት መንገድ ነው። አስባችሁ ከሆነ እስኪ የዩኒቨርሲቲ ተማሪዎች ቴሌግራም ቻናል ላይ ግሩፕ ፈጥራችሁ አብራችሁ ስትወያዩ የሚጠቅም ነገር ላይ እስኪ ተወያዩ። ተማሪዎች ላይ አይደለም ችግር ያየሁት፣ እንደኔ እንደ ትውልድ ምን ያህል አስቀያሚ የሆኑ የሆኑ ነገሮች እንዳሉ ነው። እንደ ህዝብ ነው ኪሳራችን፣ እንደ ሀገር ነው ኪሳራችን ያየሁት። በሃይማኖት ላይ ይሄ የሚያወዛውዝና ኢሞሽናላይዝድ አድርጎ የሚያናግር አለም ለመፍትሄው ነው ወይ? እንደዛ ይሆን? እኔ በኦርቶዶክስ ጉዳይ ላይም ከኦርቶዶክስ እምነቴ ባለፈ የሌሎችን እምነት የሚነካን ሰው ነው ቀደም የማጠፋው። ብታምኑም ባታምኑም ትክክለኛው ሰውነት ትክክለኛው ኢትዮጵያዊነት ይሄ እኔ ኦርቶዶክስ ነኝ፣ የኦርቶዶክስ እምነት ነው የምከተለው። ስለዚህ እስልምናን እነካለሁ ያለን ቀድሜ ነው እኔ ነኝ የማጠፋው። ፕሮቴስታንትን እነካለሁ ያለን ምንም እምነቱን ተከትለው እየሄዱ እያለ ያንን ያላከበረን ሰው እኔ ነኝ የምቀጣው? የኔ አቋም እንደዚህ ነው። የራሴን ልጅ የትኛውን ቦታ ላይ ከልጆች ጋር ቢጣላ ልጄን ነው ቀድሜ የምቀጣው። አዛኝ መምሰል የሃይማኖት ተቆርቋሪ መምሰል በጣም ነው የሚያሳፍረው። ሰንካላነት ነው። ስለ እኔ ስለ ኦርቶዶክስ ሙስሊሙ ነው መቆርቆር ያለበት፣ ፕሮቴስታንቱ ነው መቆርቆር ያለበት። ስለ አማራ ህዝብ ኦሮሞው ነው መቆርቆር ያለበት፣ ትግሬው አፋሩ፣ ሱማሌው ነው መቆርቆር ያለበት። ያንን ነው የማየው፣ ሪያሊቲው እንደዛ ነው። ይሄ ተቆርቋሪ ነኝ ብሎ አማራ ነኝ ብሎ የሚቆረቆር ሰው ግን አማራን የሚገል ነው እኔ ያየሁት። ትግሬ ነኝ ሁሉን እንደ ትግሬ የሚያወራ ሰው የትግሬ ጠላት ነው። እሱን የኖርኩት ከዘጠና ስድስት ጀምሬ ነገሮች ስከታተላቸው። ስለዚህ በእምነት ደረጃ በኒቃብም ሆነ በዚህ መነኮሳት ላይ የሚለብሱት ጥቁር ልብስ ምናምን ምናምን አለ። እጅግ በጣም ነው እኔ በወያኔ ዘመን ያላራከሱብን ነገር የለም ምንም። አንድ የማውቀው አንድ ልጅ በወያኔ ሳዘ እኔ መነኩሴ ነው የሚመስለኝ፣ አላውቀውም። ጀስት ያው የቃል ጥያቄ አጠይቁም። አንደኛ ሰውም አያውቅም፣ የሚያውቀውም አያውቅም። አውቃለሁ ብሎ የተቀመጠው ምናምንም ጥቁር ይለብሳል፣ ቆብ ያደርጋል። ከዛ ጉሙሩክ ላይ በሰውነቱ በሙሉ መሳሪያ ነው፣ ሽጉጥ ምናም ምናም፣ ማሰሪያ ማሰሪያ አለው። ከጉር ጋርም በጭኖ እስከ ታች ድረስ መሳሪያ ታስቧል። የጉምሩክ ልጆች መጥተው ሊፈትሹት ሲሉ እግዚአብሔር ል ይባርኮ ገጾ ላይ ላ ብሎ ይባረካቸዋል። ከዛ ትተውት ወይ ተሳልሞ ይሄዳሉ። ምንድን ነበር የሚሰራበት? ኮንትሮባንድ መሳሪያ ነበር። በኒቃብ ደግሞ ሂጃብ ሂጃብን ቢከበር ያኮ ግድ ነው። ቦታዎች ስፔሲፊክ ቢሆኑ እና እንደነጀዋር አይነቶች አፋቸውን የሚከፍቱበት እድል ባትሰጡ ብዬ ነው እንጂ በሃይማኖት ላይ ወየው የሚኖረው አግኝቼ ሃይማኖቱን የሚኖር ትውልድ ነው ነው የምፈልገው። ሃይማኖቱን የሚተገብር ሙስሊም የሆነ የሙስሊም ትርፍ ኦርቶዶክስ ነኝ የሚል የኦርቶዶክስን ትርፍ ኖት ለፖለቲካ በተግባር የሚኖር ከሆነ ይሄ ሁሉ በጥብጥ የለም እኮ። ጸሎት ቢያደርግ ይሰማል። ዝናብ ቢጠፋ ዝናብ ያዘንባል እኮ ሃይማኖተኛ። እንኳን የሰዎችን ስርዓት ብትንትኑን ለማውጣት የአመፀኞችን፣ የባለጌዎችን፣ የደፋሪዎችን፣ የመንገድ ዘጌዎችን፣ የባንዳዎችን የግብረ ሰዶማውያን እና የጾታ ቀያሪዎችን የአጋንንትን ህይወት በራሳቸው ላይ አውጀው የሚኖሩ ሰዎችን ማጥፋት ይቅርና ዝናብ ያዘንብ ነበር እኮ በኃጢያት የበሸቀጠ ሰው። ምክንያቱም ቀላል ነው፣ ግን እምነትን በመግለጫ ነው የምንገልጠው። እዚህ እዚህ ምድር ውስጥ እዚህ ምድር ቀረ። በቃ የኛ ሃይማኖት እና እንደሱ አይደለም። ሲሬስ የተገለጠበት መንገድ ልክ አይደለም። ምናልባት እዚያ ያሉት ወንድሞቼ በቅንነት አውርተውት ሊሆን ይችላል። ግን የተባለውንም ያልተባለውንም ተገልብጦ የሚከድበት አብይ አህመድ ሙስሊም ነው የሙስሊም መንግስት እናፈርሳለን ብሎ ሰው እየተነሳ ፕሮቴስታንትና እስልምና እምነት ኢትዮጵያ ውስጥ እንዳለ እንኳን እውቅና ሳይኖረው በነበረበት ሰዓት ላይ ይሄ ስርዓት መጥቶ በሃይማኖትም ሆነ በየትኛውም ዘርፍ ይሄን ስርዓት ለመውቀስ አይደለም ለማመስገን እንኳን ቃላት ያጥራል። ለመውቀስ ጭራሽ ቃል መምጣት አይችልም። ለዛ እኮ ነው አልሳካላችኋል እንጂ ይሄ አሁን ያለው ስርዓት ዘረኛ፣ ጎጠኛ በሆነ ነገር እየተሸማሸመ በደል የሚፈጽም ቢሆን የዛንኑ ቀን ይጠፋል እያልኩ ነው የደጋግሜ ነው ማለት አሁንም እሱ አይቀይም በኦርቶዶክስ ቤተክርስቲያን በእምነት ተቋማት ላይ የይዞታ ካርታ ማረጋገጫ ከመስጠትና እንኳን ጠይቃችሁ በየሃይማኖቱ ቤት በሚፈጠር ሽኩቻ ውስጥ እየገባ ሰላም የሚያወርድ አደለም። ሲሰራ የኖረውን ገመና እየሸፈነ አይደለም። በመጅልሱ በመጅሊስ ውስጥ ሆነ በኦርቶዶክስ ላይ ያለውን ሁለቱን ሲኖዶስ ያስታረቀ ይህ ስርዓት አይደለም። በጣም በጣም ግፍ ነው። ይህንን ፈጣሪ ፍረድ። እኔ አሁንም አላህ ይፍረድ። አልሙን ተቂሙ የሚል አለ፣ እንዳልኳችሁ እምነቶችን እከታተላለሁ። አልሙን ተቂሙ የሚለውን እያንዳንዱ ሙስሊም አልሙን ተቂሙ የሚለውን የአላህን ስም ይጥራ፣ ተበቃዩ ጌታ ግፈኞችን ከሃዲዎችን የሚበቀልበት የአላህ ስም ነው። አልቀሃሩ አልሙንተቂሙ አልሐፊዱ፣ አልሙዝሊሉ እያላችሁ እስኪ ሙስባ ሳቡ ሳቡ እስኪ በትክክል ይፍረድ፣ በትክክል እንዲፈርድ አላህ አልሙንተቂሙ በሚለው ስም ተበቀል በሉት። አልሐፊዱ በሚለው ከሃዲያንንና በዝባዦችን ተበቀል በሉት ፍረድ በሉት አልቀካሩ አልሀፊዱ አልሙዝሊዱ አልሙሚቱ አልሙንተቂሙ የሚሉትን በዚህ ፈጣሪ ይፍረድ እንድትሉ እኔ ኮሚኒቲ ላይ ዩቱብ ላይ ሁሉ ፖስት አድርጌ አውቃለሁ። በፈጣሪ በኩል ችግር የለብኝ። ኢየሱስ ይፍረድ፣ እግዚአብሔር ይፍረድ፣ መድኃኔዓለም ይፍረድ፣ አላህ ይፍረድ። በዚህ እንግባባለን። ምክንያቱም ከእሱ ጋር ስለምንቀራረብ ስለምንተዋወቅ ማለት ነው። እዚህ ሃይማኖትን ለዚህ ለማንም መጫወቻ መሆን የለበት ለፖለቲካ ግባት። እኔ ግዝ ቋንቋችን ነው አፋን ኦሮሞን እንደዚህ አጥረው ያስቀመጡትን ቋንቋ እኔ ብሆን እስልምና ላይ እኔ እንደ መንግስቱ አቅጣጫ የምሰጥ ብሆን አንድ ነገር ላውራዘ የመጀመሪያው አደርገው የእምነቱን ትክክለኛ ሰዎች ከየእምነቱ መሰብሰብ ከህዝባቸው ጋር እምነቱ ምን ይላል? ያ እምነት ለህዝቡ ደርሷል ወይ? ያ እንዲደርስ ምን መደረግ አለበት? የቄስ ትምህርት ቤቶች፣ የቂራት ቦታዎች፣ ቃለ እግዚአብሔር ወይም ያለ አካል የሚሰበኩባቸው ምድረኮችን በምዕመኑና እዛ ጋር ባሉ በሃይማኖት አባቶች በትክክለኞቹ ማለት በተሸጡትና የፖለቲካ ሆነው ትውልድን እያደናገሩ ሃይማኖቱን ለሰላሳ ለምናምን የከፋፈሉትን አይደል እሱን ጊዜ ስለሚሰጥ እንጂ በጣም ብዙ የምናወራው አለ። በሃይማኖት ጉዳይ ላይ ግን አስጨኩም። እንዴት የእግዚአብሔር ሰዎች እንዴት የፈጣሪ ሰዎች እንዴት ሰውን ከሰው ሊያጣላ የሚችል ነገር እንዴት በመግለጫ ታወጣላችሁ? እናንተ በተናገራችሁት ሰዎች ተሰናክለው ቢደባደቡ የሆነ ችግር ቢፈጠር